በጣም እኮ ፈራሁኝ። በጣም ከባድ ነገር ውስጥ ናት እሷ ያለችው፣ ማለት ነው። አሁን ተምራም ተመርቃም ከሕይወትዋ የሚበልጥ ነገር አለ? በእግዚአብሔር እኔ እኮ ብሄድ ደስ ይለኛል፣ ግን ሰላም ተነጋግረን የጨረስነው ነገር እኮ ነው። ሰላም ይሁን አንደኛ ነገር ሰውየውን በአካል ለብቻው ማግኘት ምናምን የሚባለው ነገር አይሆንም። እንደዛ ደስ ይለኛል በቃ፣ ግን ሂዱ በቃ ቀለንችን ማጣት አልፈልግም፣ ሰላም ለምን ነው ማጣት አልፈልግም።

የለማል የልቤ አዳራሽ ኖር ምነው ማፍቀር ሰው ወዶ ሰው እንደ መለየት ክፉ ነገር እንደ ለሸኝሽ መጨረሻይን በይሆነ ጀዴ እንደ አሃ አሃ አሃ አሃ። አሰላም አለይኩም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ምንም አንልም አልሐምዱሊላህ ማለት ትላንትና የተፈጠረውን ነገር አይታችሁ ነበረ። እዚሁን ያደር ነው። እኛም አሁን ዛሬም ድጋሚ መተናል። ማለት ያልተግባባንባቸው ነገሮች አሉ። እነሱን ነገሮች በንግግር ወደሚያግባቡን ነገሮች ሄደን ማለት የተሻለ ነው ብለን የምናስበው ሀሳብ ዘጠኝ ወርና ከዛ በላይ የለፋችበት ትምህርቷን ቢያንስ ቢያንስ ሁሉ ነገር ቢቀር ወደፊት ማሳካት የምትፈልጋቸው ትልልቅ የህይወት ግቦች አሉ። እነሱ ነገሮች እንኳን ቢቀሩ አትሊስት ትምህርቷን መጨረስ አለባት። ብዙዎቻችሁ ደግሞ ያለችበት ሁኔታ ምንድን ነው እናንተም ተረዷቸው፣ ተረጋጉ፣ ምናምን እያላችሁን ነበርና ይህንን ነገር አብረን ሆነን ማለፍ የምንችለው ነገር ነው። ብዙ ሰዎች ላይ ሊፈጠር የሚችል ብዙ ሴቶች ላይ ሊፈጠር የሚችል ከዚህ በፊትም የተፈጠረ ነገር ነው። ግን ደግሞ ይህንን አብሮ በመሆን እኛ እርስ በርሳችን አብረን በመሆን እናንተ ከኛ ጋር አብራችሁ ከሆናችሁ እናልፈዋለን። ይህን ጊዜ ሴት ልጅ ናት፣ የሆነ ነገር ቢፈጠርባት ብቻዋን ስታድር ብዙ አእምሮ ላይ የሚመላለሱ ነገሮች ይኖራሉና በቃ ከዛ ከዛ ጭንቀት ከብዙ ነገር ለመገላገል ስትል ይህ ሁሉ ነገር እርግፍ አድርጌ ትቼ ወደ ቤተሰቦቼ መምጣት ይሻለኛል ብላ መታለች። እኛም ግን እሷ እንደዚህ ስለሆነች እኛ ደግሞ ነገሩን ቀለል አድርገን ማለፍ ይ ምናምን ልንለው አንችልም። ገብቷል? እኔ ዛሬ አድረናል። የምሬ ነው ምላችሁ እኔ እሷን እ እስካልኩ ድረስ መሄድ ምክንያቱም እግራችን ላይ አስቸገረ። ማለት እዛ ሄደን አትሊስት እዛ ሄደን ተመልሰን ልብስ ቀይረን ምናምን እንምጣ ስለው በቃ አንድ ወርም ከፈጀ በዚሁ ልብስ ነው መቆየት ያለብን፣ አንመለስም አለኝ። ያኔ ሄደን እንድንመጣ ነበር ያሰብኩት ያው ናአራት ነው አክስቷን እና ጸልዩልን ሁላችሁም ካለው ነገር ምናምን በሰላም እንድንገላገል። እናም ደግሞ የሰላምም ነገር አሪፍ ሆኖ ወደ አዲስ አበባ በሰላም ከእሷ ጋር ተመልሰን ትምህርቷን የምትቀጥልበት ነገር እንዲመቻችልን ጸልዩልን። ዛሬም በድጋሚ መጣችሁ እንዴ? አዎ ዛሬ ምን እንደ ነው? እዚሁ ነው ያደርነው፣ ትናንትና ማለት ነው። ነገሩም እንደተፈጠረ አይ የሆነ ማለት ትናንትና ያው እንደ ምናልባት ብናወራና የምንግባባበትን ነገር ፈጥረን ቢያንስ አንድ ወር ከምናምን ነው ለትምህርት የቀራትና እሱን ነገር አስተካክለን። አይ አይደለም ማለት በንግግር የሚፈታ ነገር ያልተግባባንበት ነገር ነው እንጂ ሁለታችንም ለእሷ ስኬት ለእሷ ከፍ ማለት ስለሆነ እያወራን ያለ ነው ከፍ የምትልበትን መንገድ ተነጋግረን ብናስብ ይሻላል ብለን አስበን፣ እሺ በቃ ለማንኛውም ግቡ፣ ገብታችሁ ብናወራ ይሻልም፣ ግን ካሜራውን ብታጠፉት ጥሩ አይደለም። ካሜራው አኮ በጣም ብዙ የሚጠብቅ ሰው አለ፣ ታውቂያለሽ። አሁን እንደዚህ ዝም ብንላቸው፣ ሁለት ቀን በጭንቀት ሁላ ሊታመም የሚችል ሰው አለ። በቃ ጥሩ ነው ካሜራው ታዲያ። ኖ ግን አሁን ሶሻል ሚዲያ ላይ ስትወጪ ጊዜ እንደዚህ ብዙ የሚጠብቁ በሺህ የሚቆጠሩ ሰዎች የሚጠብቁ ሰዎች አሉ። በዚህ ነገር ደግሞ የታመሙ ሰዎች አሉ። የዚህ ነገር መልስ ማወቅ ያለባቸው። ባለፈው ግን በጣም ይቅርታ ስሜታዬ ሆኜ ነው ማለት። እሷም እንደዛ እያለቀሰች በጣም ውስጧ ተረብሾ ስለሆነ የመጣችው ያልሆነ ነገር እንትን ብዬ ከቤት አስወጧችሁ ነው። ግቡና እስቲ እናውራ ያለውን ነገር አይ ያው ባለፈው መተን ትንሽ ባለመግባባት ምናምን እኛም ጮክ ጮክ ስሜት ሆነን ነበረ፣ ና አንቺም ስሜት ሆነ ነበር ሳንደዛ ስትመጣ ሰዓት በጣም ተሰማኝ። እንደ የእህትነት ግዴታ ነው። አይ አሁን እኛ ዛሬም ቢሆን የመጣ ነው። እውነት ለመናገር ዛሬ መሄድ ነበረ ብን አዲስ አበባ ግን ያልሄድንበት ምክንያት በቃ እሷን ይዘን ካልሄድን እዛ ሆነን እኛ ስለ እሷ ነው የምናስበው ስለ እሷ ነው የምንጨነቀውና ስለዚህ አሁንም ቢሆን በቃ ያለውን ነገር አውርተን እንድትፈቅጅላትን እንድንሄድ ነው። እሷትን ሻ ማት ተኝታለች ውስጥ ናት ያለችው ሽጋ ደምላ እና አንተ ያልከው እኮ ልክ ነህ። ግን ታውቃለህ፣ ምንም ከህይወቷም የሚበልጥ ነገር የለም። በዚህ ሰዓት ላይ በጣም እያስፈራሯት ነው ያሉት። በጣም ከባድ ነገር ውስጥ ናት ያለች ልጅ። ታውቃለህ አይደለ? ስለዚህ ምን ያደርግላታል። መ ልክ ነሽ እኮ። አሁን የተወሰነ ጊዜ ነው የሚቀራት አንድ ወር ከምናምን። ያንን አንድ ወር ከምናምን ቀርቶ የትኛውንም የሚያክል ጊዜ በቃ እሷን ፕሮቴክት እያደረጉ ትምህርቷን እስክትጨርስ እስክትመረቅ ድረስ መጠበቅ እንችላለን ግን አሁን እኛ ያልተዋጠልንና ከአንቺ ጋር በንግግር ተግባብተን ልናወራሽ የፈለግ ነው። አንድ ወር የቀረው አንድ ወር ማለት ነው። ያንን አንድ ወር ትምህርት ቤትም ስትሄድ አብረናት እየሄደን፣ ስትመለስ አብረናት እየተመለስን ቢያንስ የህን ዓመት የለፋችበት ነው። ግን ምን እኔ በጣም እኮ ፈራሁኝ ታውቃለህ። በጣም ከባድ ነገር ውስጥ ናት እሷ ያለችው ማለት ነው። አሁን ተምራም ተመርቃም ከህይወቷም ይበልጥ ነገር አይደለም ይሄ ነገር ገብተዋል። ይሄ ላይፏ በቃ ሁሉ ነገሯ ሊቀር ይችላል። ገብቷል አደለ? የእሷ ላይፍ ነው የሚበልጠው፣ ህይወቷ ነው የሚበልጠው ማለት ነው። ስለዚህ ቅድሚያ መስጠት ያለብን ደግሞ በቃ ለእሷ ፕራይቬሲ ነው እንጂ ትምህርቱ ምኑ የምትለው ነገር ሁሉ ነገር ይደርሳል። ገብተዋል አደለም? ትክክል ነህ እኮ ይሄ ነገር ማለት ነው ህይወት ነው። ህይወት በህይወት አጋጣሚ ላይ የሚፈጠር የሆነ ክስተት ነው፣ የተፈጠረ ነገር ነው እና የተፈጠረውን ነገር ችግሩን ስላወቅ ነው። መፍትሄው ደግሞ ቀላል ነው። በቃ የሰው ልጅ ለማወቅ የሚቸገረው ምን ችግር እንደተፈጠረ ነው። አሁን የተፈጠረው ችግር የሚያስፈራሯት ሰዎች አሉ፣ ከኋላ የሚከታተሉ ሰዎች አሉ። ለዚህ ነገር መፍትሄው እኛ እሷን ፕሮቴክት ማለት ነው፣ መጠበቅ ስትገባ ስትወጣ፣ በሁሉም እንቅስቃሴዎቿ ላይ መከታተል። ያን ደግሞ ለአንድ ወር ብቻ ነው የምናደርገው። እኛ አሁን ለአንቺ ልንልሽ የፈለግነው ቢያንስ ለአንድ ወር ይሄንን እናድርግ ማለት ነው። እውነት ለመናገር የምር ነው የምልሽ። እኔም እንዲም የሰማ ነው አላቅም ልጅቷ በባህሪዋ ነገሮችን ብቻዋን ብቻዋን መጋፈጥ ብቻዬን እችላለሁ ምናምን ሰው ላለማስጨነቅ ማለት ነው ብዙ የምታደርጋቸው ነገሮች አሉ። ይሄን ነገር ነው የጎዳት። ስለዚህ አሁን ይሄን ነገር እኛ አናቅም፣ ብታምኝም ባታምኝም አናቅም። ታውቂያለሽ ትላንት እኔ እያለቀሰች ቪዲዮ ስትሰራ አላቅም። እኔ ማን እንደቀረፃት ቀረጣት፣ ምን እንዳላት አላቅም። ቪዲዮን ያየሁት ልክ እንደናንተ ማለት ነው። ስለዚህ እኛ ስላላወቅን ነው እንጂ ይሄ ሁሉ ነገር አይፈጠርም። ከዚህ በፊትም አይተሽ ከሆነ አው አይተሽዋል። ባለፈው አጎቷ ምናምን ቢሰማ ራሱ በጣም ከፍተኛ ነገር ነው የሚፈጠረው። ታውቃለህ፣ አሁን እሱ ይህንን ሶሻል ሚዲያ ምን ስለማያይ ነው እንጂ በጣም ከባድ ነገር ነው የሚፈጠረው፣ ይህንን ቢሰማ ማለት ነው። እኛ የቅርብ እንትኖቿን ያወቅነው እንጂ ሌላ ቤተሰብ እንደዚህ ዲቴል ያወቀ ነገር የለም እኮ። አሁን እኛ ነገሩ ማለት ነው እኔ አሁን ኤንዲም እኔም የምሬ ነው የምልሽ፣ ለእሷም ማንከፍል መስዋዕትነት የለም። እና አሁን ይሄን ነገር እዚህ ሆና ትምህርቷን አቋረጠች ቢባል ምን ቢባል፣ በጣም እየፈራች ነበር። ትናንት ቪዲዮ ላይ ሳየው፣ ለአባቴ ለእናቴ ምን እላቸዋለሁ እያለች ነበር። ይህን ሁሉ ከምትጨናነቅ አሁን እኛ ሀሳባችን ምን ላይ መሰለሽ? እሷ ከምትጨነቅበት ነገር ትምህርቷን ተታመታ እዚህም ስለተቀመጠች ግዴታ ይዘናት መመለስ እንዳለብን ያሰብ ነው እንጂ ችግሩ ላይ ትኩረት አላደረግንም። አሁን ግን እሷን ከመለስም በኋላ አንድ የሚያስፈራራትን ሰው በዙሪያ ሊኖር አይችልም፣ ምክንያቱም አውቀነዋል። ችግሩ ከዚህ በኋላ ወደ ህግ እንሄዳለን ያለው ነገር እናመለክታለን። ከህግ የሚያመልጥ እኮ ምንም ነገር የለም። ሁሉም ነገር መልስ ያገኛል። አሁን ግን እኛ ይሄን ማድረግ አልቻልንም። ትምህርቷን ላይ ፎከስ ያደረግ ነው። እዚህ ስትመጣ ትምህርቷን ትታ ስለሆነ እሷን ለመመለስ ነው ያሰብ ነው። እሷ ከተመለሰች በኋላ ሁሉም ነገር መልካም ይሆናል። በቃ ይህንን ብቻ ተረድተሽ አንቺ እሷን ይዘናት እንድንሄድ ማዘሬት ዳ እናት ለስራ ወጣ ብላ ነው አለች። ስ እንግዲህ ያለውን ነገር ከእናቷ ጋርም ተነጋግረን እንደዛ እንወስናለን። በእርግጥ ለእሷም ብትማር ነው ጥሩ ማለት ላይ ለምኗም ለምኖም እዚህ መቀመጧን አልደግፈውም፣ ግን ከህይወቷ የሚበልጥ ነገር የለም ብዬ ነው ለጊዜው እዚህ ተቀመጭ ያልናት። እናቷን ብትሆን ለአሁን ለዚህ እንድትሆን ነው የምትፈልገ ከዚህ በኋላ ችግር የለውም በቃ ከህግ የሚያልፍ አንድ ሰው የለም። እኛም ደግሞ ቁጥጥር ስር ነው ቢሆንም፣ በጣም ያስፈራል። በናት ያለው ነገር በጣም ከባድ ነው ታውቃለህ። አሁን እናንተ ነገ የተሻለ ህይወት እንዲኖራችሁ፣ የራሳችሁ ላይፍ በጣም እንዲሻሻል፣ ቤት እንዲኖራችሁ ምናምን ነው የምትሰሩት አይደል? ይሄ ነገር ሁሉ ከንቱ ነው ሊቀር ይችላል። ገብቷል አይደል? ብትሞቱ ያው ትረሳላችሁ ሁሉ ነገር ይቀራል። ገብቷላል። እሷም የእሷን ትምህርት እንደዛው ነው ተመራ ተመርቃ ምን ጥቅም አለው? በቃ ትሞታለች፣ ትረሳለች። ለኛው ነው ጸጸቱ የሚሆነው ማለት ነው። ለእናት ለቤተሰብ ግን ከውስጥ የማይጠፋ ነገር ነው፣ ሁልጊዜም ጊዜም ቢሆን ማለት ነው። በጣም አስፈሪ ነገር ነው። ለዛ በለዚ ተቃል አሁን እሷን እኔ ብቻዬን ኃላፊነት ወስጄ ሂጂ በቃ ችግር የለውም ምናምን ብያት ልኪያት፣ አንድ ነገር ብትሆን አስበኳል። በጣም ከባድ ነው። ቤተሰብም እኔ ላይ ነው እንትን የሚለው በጣም ከባድ ነገር ነው የሚሆነው። ስለዚህ እንዴት እንደምናደርግ አላውቅም። እስኪ ከእናትየዋ ጋ እንማከር ና ያለውን ነገር ብነግራችሁ ይሻላል። እየጠራችኝ ነው መሰለኝ። ሰላምን ይልምንድነው ማድረግ ያለብን? ትምህርቷን መቀጠል አለባት። ትምህርቷ ላይ ሰዎች ቤት ምንሽ እያሰብሽ ነው እንዴ? ተራ ምንድን ነው እንደዚህ ምንሽናሙሽ ነው እራሴን። ሰሞኑን የተፈጠረው ነገር ታውቂያለሽ። ግን ደግሞ በቃ ደህና ነን ማለት ሁሉም እያለፈ ነው። እግዚአብሔር ይመስገን። ሁላችንም ደህና ለመሆን እየሞከረ ነው። ሙሉ ለሙሉ ደህና ነኝ ማለት አልችልም። እናንተ መዋሸት አልችልበትም። ሲጀመር ያስታውቅብኛል። በዋሻችሁም ግን ደና ለመከር ነው። እዚህ ነበራችሁ እንዴ? ነው አ እያወራን ነበር። መሄድ አለብሽ። እንደነገርኩት ነው። ትላንትና አንተ ነበር ነገር በጣም የለፋውበት ነገር አለ እዛ ጋ ምናምን። ከምንም ነገር በላይ የማስበልጠው ትምህርት ያለ፣ ግን ተቀለሱን ቢሆን ለአንተ ብዬ ነው። አሁን ቢሆን ወደ ነገር ንፈልገው አንተ ምንም እንዳትሆን ነው። እኔ ምንም አልሆንም። ነገርኩሽ እኮ እኔ ምንም አልሆንም። እኔ ምንም አልሆንም። ገባሻሁን በእግዚአብሔር እሽ ብል እኔ እኮ ብሄድ ደስ ይለኛል፣ ግን ሰላም ተነጋግረን የጨረስነው ነገር እኮ ነው። ሀሳብሽን ልትቀይሪ ነው እንዴ? ደግሞ ታውቂያለሽ አጎትሽ ከሰማ ከዚህ በላይ ትልቅ ነገር ነው የሚፈጠረው። ምን ነክቶች ነው? እሺ፣ አጎትሽ የምናገኝበት ሁኔታ ካለ ወይ እሱን እናውረው። በቃ ከእሷ ህይወት እኮ የሚበልጥ ነገር የለም። እናንተ እኮ ይህንን ነው መረዳት ያልቻላችሁት። ምን ሆናችሁ ነው ግን? እናቷም አጎቷም ሁላችንም እንትን ብለን ወስነናል። በቃ ተነጋግረን እንድትሄድ አይፈልጉም። እኔ እንደውም የተወሰነ ትምህርቷ ላይ እንድትማር ምናምን ፈልጋለሁ ውስጤ ይፈልጋል ፈልጋለሁ እዚህ እንድትቀር አልፈልግም፣ ግን ሌሎች ቤተሰቦቿ ደግሞ በቃ ሁሉ ነገር ይቅር፣ ከትምህርቷ ብታቆም ምንም ችግር የለውም ከህይወቷ የሚበልጥ ነገር የለም ነው እያሉ ያሉት በዚህ ሰዓት ማለት ነው። ስለዚህ በቃ አትሄድም፣ በቃ ወስነናል። ከዚህ በኋላ የትም አትሄድም፣ እዚሁ ትሆናለች። አትሄድም። አይደለም እኮ አሁን እኮ የቀረው አንድ ወር ከምናምን በቃ አንድ ወር ቢሆን እኮ ያንን አንድ ወር ትምህርት ቤት ስትገባ አብረናት እየጠበቅናት፣ ስትወጣ አብረናት እየጠበቅናት፣ እንዴ እንደዚህ ይቻላል? እንዴ እንዴት ጠብቃችኋት ትችላላችሁ? በጣም ከባድ ሆነ። እንዴት ነው ግን በቃ እኛ የቻለውን ነገር ብናደርግና እና ማለት አትችሉም። እናንተም ገብቷል። አንድ ነገር ብትሆን እናንተ ናችሁ አላፊነቱ የምትወስዱት። እኛ እንደዛ ነው የምናስበው። ስለ ሰውዬው የሰማሽው አዲስ ነገር አለ ማለት? እዚህ መተሽ ነው ያስጨነቀሽ ነው አሁንም

አንደኛ ብቻሽን አታገኙም። ሁለተኛ እኛ አንቺ ተረጋጊ፣ ነው ወደ አዲስ አበባ ከሄድሽ በኋላ ለህግ አመልክተን ህግ ነው ሊዞ የሚችለው። ብቻዬን ነገር ማቆም አለብሽ፣ ነግሬሻለሁ። ሽ በጭራሽ ሄድ የለብሽ ብቻሽን፣ የሚባለው እንደዚህ። በኋላ ወደ አዲስ አበባም ቢሆን አትመለሽም። ቤተሰብ ነገር ነው። ስለዚህ ምንም ተወሰኗል። ሁሉ ነገር ከአንቺ ህይወት ደግሞ የሚበልጥ ነገር፣ በቃ አንቺ አሳምኛችሁ፣ አንቺ በቃ እንደምን ማሳመኛቸው። ሰላም ይኸውልሽ አንደኛ ነገር ሰውየውን በአካል ለብቻው ማግኘት ምናምን የሚባለው ነገር አይሆንም፣ እንደዛ አይሆንም። ግን ደግሞ ከዛ የተሻለ መፍትሄ ማሰብ እንችላለን። ሰውየው የሚገኝበትን ምናምን ከሆነ ከዛ የተሻለ ነገር ማሰብ እንችላለን። ስሚ እሻ፣ እንደምን ማሳምኛቸውእና ሄደን ትገራዝ መጨረስ ነው ያለብሽ። እሽ ቤ በእግዚአብሔርም ብቻ እሽ ቤ በቃ ሰላም፣ እሻ አይሉኝ ማትቤ። እንደምን ማሳምኛቸው በቃ አንቺ፣ ይሄን ያህል ቸኩለሽ መውሰን አልነበረብሽም። ቸኩለሽ አንጤዜሽ መምጣት አልነበረብሽም። ያለፈው አልፏል። አሁን በቃሽ። እንደምን ብለሽ ለምኛቸው ነው በእግዚአብሔር። በቃ ሄደሽ ክላሽን ጨርሰሽ በቃ ህልምሽን እንድታሳኪ ይፈልጋሉ። እሽበኝ በቃ ስለዚህ በእናቶች በቃሽ። እሽበኝ ናሌድ በቃሽ። ሰላም አይሆንም ያለውን ነገር ታውቂ የለ እንዴ? እኔ ብቻዬን ነው እንዲ ያሳኩት ሰላም እናትሽም አለች። ሁሉም እኮ ቁጥ ብለው ነው። እኔ አልችልም ሰላም፣ ምክንያቱም ካንቺ ህይወት የሚበልጥ ነገር የለም። እኔ እኮ ነው ተማሪ ፈልጋለሁ፣ ግን የሆነ ነገር ተወኝብናል። እናት ሰላም ለምን ደው ሳሚት ሽም አትሰሚ? እሺ ለግድ በቃ እሺ። አይሆንም ሰላም ይቅርብሽ፣ በቃ ሁሉ ነገር ቢቀርብሽስ። በጣም ከባድ ነገር ውስጥ እኮ ነው ያለሽው። ይቅር በቃ ሌላ ጊዜ መሆን ይችላል። በቃ መጀመሪያ አንቺ በሰላም ስትኖሪ ነው ሁሉ ነገር የሚቀጥለው። ትምህርት ምናምን የምትዩ ነገር አንቺ ሰላም ስትሆኝ ነው የሚቀጥለው። ይቅር በቃ እሺ ይሄን ወር ተምሬ ድጋሚ ይመጣልኝ። በቃ ሁሉም ነገር እሻን በቃ ልሂድ ብቻዬን እኮ ወሰንኩት ነገር አይደለም። ሰላም ታቂያችናለእናአንቺንም በቃ እነሱ ወስነዋል። እ አይሆንም ብለው ወስነዋል። እናትሽ እንደውም በጣም እንትን ብላለች። አይተሻታላለ እንዴ ተጎድታለች። አንቺ ሁኔታሽን እንደዚህ የሆነሽ እያየች እንዴት ብላ ነው መፈቅድልሽ? በጣም ከባድ ነው። ሰላም የምትይኝ ነገር እኮ ማይሆን ነገር ነው። በቃ በነሱ እጆስ ሂዱ በቃ እኔ ብቻዬን መወሰን የምችለው ነገር አይደለም ይሄ እንዲህ በቃ ሂዱ

አንቺ ማጣት አልፈልግም ሰላም፣ አንቺ ማጣት አልፈልግም ጆዚ። ሰላም በቃ ትላቀሱ። በቃ እናንተም ወደ መጣችሁበት ሂዱ፣ እሷም ትግባ እና ተረጋጋ። ማሳካት የሚፈልጉትን የህይወት ብዙ ነገር አለ። በቃ እስቲ ወይ ደግሞ ጊዜ ሰጧት እስቲ። በቃ በጣም ተረብሻለች። በእናትሽ ትምህርቷን ልታቆም ነው። ቆይ በቃ ሂዱ፣ በቃ ወደ መጣችሁበት። በቃ አንተም ሰላም፣ በእናትሽ ሌ በቃ እስቲ ግቢ፣ በቃ ኧረ አይደለም